ሀብታም በላ እንጠራ ይሆናል። የራሳችን ሀብታም አንሁን የእግዚአብሔር ባለጠጋ እንሁን ነው። ጌታችን ምን አለ? አትጨነቁ። መጀመሪያ ነፍስ ከመብል ሰውነትም ከልብስ ይበልጣል አለ። እንደምናደራችው እንደምናረፈዳችው በምሕረቱ በጭምቱ በይቅርታውና በመግቦቱ ያልተለየን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለዘመነ ጽጌ ሁለተኛ ሳምንት ዕለተ ሰንበት በሰላም በጤና አደረሰን አደረሳችሁ። እግዚአብሔር ለዚህ ቀን ስላበቃን እናመሰግነዋለን፣ ከፍ ከፍም እናደርገዋለን። በደንብ አድርጋችሁ በደረሰ ሰውስ ለእግዚአብሔር ክብር ልታጨበጭቡ ጠይቃቸዋል። ሰዓታችን በመሄዱ ሰፊ ትምህርት አላስተምራችሁም። ነገር ግን የዛሬው ምንባብ በጣም ልናስተውለው የሚገባ ወሳኝ መልእክት ያለው በመሆኑ አጭር መልእክት ብቻ ወደ እናንተ ማድረስ እወዳለሁ የተነበበልን ወንጌል የሉቃስ ወንጌል ምዕራፍ 12 ቁጥር 16 እስከ 32 ያለው በዚህ ንባብ ውስጥ ሁለት መሰረታዊ ነገሮች ተወስተዋል አንደኛው በእግዚአብሔር ዘንድ ባለጠጋ አለመሆን የሚያመጣው አደጋ ሁለተኛው በመጨነቅ የምናመጣው ነገር የለምና ሁሉን ለእግዚአብሔር እንተውለት የሚል ነው። ልብ ብላችሁ አዳምጡ። ምመና ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረው ወሳኝ ትምህርት በቅዱሳት መጻሕፍት ተመዝግቦ እናያለን። አሁን የምናነሳው ወሳኝ ነገር ከወንድሜ ጋር ርስት ልካፈል ብሎ ለጠየቀ አንድ ሰው ጌታ በምሳሌ ያስተማረው ትምህርት ነው አንድ ባለጠጋ ሰው ሰብል ፍሬ አፍርቶለት የበተነው ዘር በርክቶለት ተመለከተ ይላል መቼም ሰው የደከመበት ሲበረክትለት የዘራው ሲያፈራለት ከማየት በላይ ደስ የሚያሰኝ ነገር የለም። ደክሞ ከማጣት እግዚአብሔር ይሰውራችሁ። ለፍቶ ማግኘትን የመሰለ ጸጋ የለም። ለፍቶ አገኘ። የሚደንቀው ለፍቶ ያገኘው ይሄ ሰው በማግኘቱ እግዚአብሔርን አመስግኖ በረከት ሰጥቶኛልና ከሌላቸው ጋር ተካፍዬ በሰጠኸኝ በረከት ሌሎችን ጎብኝቼ እኔም መረክቼ እኖራለሁ በማለት ፈንታ ፍሬያማ ሰብሉን እየተመለከተ የቀደመው ጎተራዬ ጠባብ ስለሆነ ዘንድሮ ያገኘሁት ምርት የበዛ ስለሆነ ጎተራዬን አፈርሳለሁ፣ ሌላ ትልቅ ጎተራ እሰራለሁ፣ በሰፊው ጎተራ ያመጣሁትን ምርት አገባለሁ። ከዚያ ለነፍሴ አንቺ ነፍሴ ብይ፣ ጠጪ ከእንግዲህ በኋላ ድካም የለብሽም እላታለሁ አለ። ልብ በሉ፣ እግዚአብሔር ፍሬያማ ሲያደርገው አፍርሼ እሰራለሁ ወደ ማለት መጣ። እግዚአብሔር ከፍ ባደረገን ጊዜ የማፍረስ እቅድ የምናቅድ ከሆነ እግዚአብሔር ተለይቶናል። ብዙ ወገኖቻችን እግዚአብሔር ከፍ ሲያደርጋቸው አፍራሽነት እንጂ ገንቢነት አፍራሽነት እንጂ ጠጋኝነት ትዝ አይላቸው። ወደ ሥልጣን ከፍ ባልን ጊዜ አፍራሽነት ትዝ ሚለን ከሆነ ወደ ስኬት ከፍ ባልን ጊዜ አፍራሽነት ሕይወታችንን የሚያዋጓ ከሆነ ረድኤተ እግዚአብሔር ተለይቶናል። አፍርሼ እሠራለሁ አለ። የሚደንቀው ፍሬያማ ሰብል ያለው ጎተራ አፍርሶ ለመሥራት ያስበው ይሄንን ባለጠጋ ሌሊት እግዚአብሔር አንድ ነገር ጠየቀው። አንተ ሰነፍ፣ አንተ አፍርሼ እሰራለሁ፣ ለዘመናት በልቼ ጠግባለሁ ትላለህ። ነገር ግን ዛሬ የአንተ ነፍስ ይፈለጋል፣ ይሄ የሰበሰብከው ለማን ይሆናል? አለ። ወገኖቼ ልብ በሉ፣ ቀጠለና ምን አለ? በእግዚአብሔር ዘንድ ባለጠጋ ያልሆነ የሚያከማች ሰው እንዲሁ ነው። ወገኖቼ፣ የሰበሰብነውን ሳልበላ እንጠራ ይሆናል። የራሳችን ሀብታም አንሁን፣ የእግዚአብሔር ባለጠጋ እንሁን ነው የመጀመሪያው መልእክት። የእግዚአብሔር ባለጠጋ የሚኮነው በምንድን ነው? በመሰብሰብ አይደለም፣ በመመጽወት። የእግዚአብሔር ባለጠጋ የሚኮነው በምንድን ነው? በመሰብሰብ አይደለም፣ በመስጠት ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው፣ ተብሏልና የእግዚአብሔር ባለጠጎች ለመሆን ከእግዚአብሔር ጸጋ፣ በረከት፣ ረድኤትን ለመቀበል ሰጪዎች እንሁን ወገኖች። ሁል ቀን መርሳት የሌለብን አንድ ታላቅ ነገር ሰብስቤ ያለሁና እኖራለሁ ማለት ከንቱ መሆኑን ለአፍታም ቢሆን እንዳንዘነጋ ነው። ለዚህ ነው ዲያቆናቱ ተዘከር እግዚኦ ከመመሬት ንህነ ወሰብሰ ከመሳይል መዋኤል ይሁኑ ወከመጽጌ ገዳም ከማሩ ይፈርግ አቤቱ አፈር እንደሆንን አስብን፣ አለ። የሰው ልጅ እንደ ሳር ነው ይጠወልጋል፣ አለ። ወገኖቼ መጠውለግ አለና እንደ ሰበሰቡ ትቶ መሄድ አለና የራሳችን ባለጠጎች አንሁን። በመስጠት እግዚአብሔርን ደስ በማሰኘት መንፈሳዊ ብልጥግና ይኑረል። አንዱ ሁለተኛ ውስጥ አትጨነቁ። መቼም እንዳለመታደል ሆኖ ማንንም ጨነቅበት ርዕሰ ጉዳይ የለም። አሁን እንኳ በዚህ ማለዳ ባጸደ ቤተ ክርስቲያን ከተሰበሰባችሁ አንዳንዶቻችሁ ወይም ወይ ሁላችን ብዙ የምንጨነቅበት ርዕሰ ጉዳይ አለ። ጌታችን ምን አለ? አትጨነቁ፣ መጀመሪያ ነፍስ ከመብል ሰውነትን ከልብስ ይበልጣል አለ። የሚገርመው እኛ በገንዘባችን የገዛነውን ሸማ ተማምንን እየኖርን የማይጎሳቆል ነውራችንን ሕልውናችንን ሸፍኖ ያኖረ በዚህ ጊዜን ቀይረው የማንን ሰውነት የሚባል ጸጋ የሰጠን እግዚአብሔርን ልንጠረጥረው አይገባም አለ። የሰማይ ወፎችን ተመልከቱ። ሳይዘሩ ሳያጭዱ በጎተራ ሳያጠራቅሙ የሰማይ አምላክ ይመግባቸዋል። የሜዳ አበቦችን ውብ አድርጎ ፈጥሯል። ስለዚህ አትጨነቁዋል። ወገኖቼ የጭንቅል መንፈስ ከሕሊናችን ያውጣልን። ያስጨነቃችሁን እግዚአብሔር ያርቅላችሁ። ግራ ያጋባችሁን እግዚአብሔር ከሕይወታችሁ ገለል ያድርግላችሁ። ሁለት መልእክት ይዛችሁ ይዛል። የእኔ ብልጥንና እግዚአብሔር አለበት የለበትም ብላችሁ ጠይቁ። ራሳችሁ እየሰበሰብኩ ነው፣ እየሰራው ነው፣ እየኖርኩ ነው፣ በእኔ አኗኗር ውስጥ የእግዚአብሔር እጅ አለበት ወይ ብላችሁ ኑሯችሁን ፈትሹ አለ። በየትኛውም ጉዳይ ተጨንቀን ተጨንቃችሁ ችን ላይ ስንዝር መጨመር ስለማንችል ዛሬውኑ መጨነቅ አቁም። ጌታዬ አለልኝ፣ አባቴ አለልኝ፣ አምላኬ አለልኝ በሉ። እመቤታችን በተሰደደች ጊዜ ምንም ነገር ይዛ አልወጣችም። የሚገላምጣት ገጥሟታል፣ ስትለምን የሚሰጣትን ገጥሟታል። በዚህ ዓለም ላይ ገልማጭም ሰጪም አለ። በመጨነቅ የምናመጣው ስለሌለ አምላኬ ወይ ተማምኜ እኖራለሁ መድኃኒዓለም ሆይ መተማመኛዬ አንተ ነህ፣ ኢየሱስ ክርስቶስ ሆይ ዋስትናዬ አንተ ነህ። ምመካበት፣ ምታመንበት፣ ምጽናናበት ሌላ የለኝምና አንተን ስለ ያዝኩ ጭንቅ ለምኔ ብለን ብላችሁ፣ እጃችንን ለክርስቶስ እንስጥ። የዛሬ መልእክት ነው። በሰማነው ቃል እግዚአብሔር በበረከት ያውለን፣ ሰምቶ ከመጥፋት እግዚአብሔር ይሰውረን፣ የሁላችንን ፍጻሜ እግዚአብሔር ያሳምርልን።